ከባህሬና ከአጠቃላይ መንፈሴ ከስርአትና ከሕገ መንግስቱ ውጭ ለመሄድም ዝግጁ ስላልነበርኩኝ ኩኝ ልሆን ይችላለሁ ብዬ አስባለሁ። ምናልባት በመጨረሻ ላይ የገጠመችኝ አንድ ብቻ ነች፣ ቀጥታ ትዕዛዝ የገጠመ ወጥቶ ላይመለስም፣ ወጥቼ ላልመለስም ይችላለሁ። ምናልባትም ከዓለም የመጨረሻ የክፋት ክፋት የጭካኔ ጭካኔ የተፈጸመበት ሊናም አይፈቅድልህም ማለት ለስልጣን ስትል ልትቀጥል ትችላለህ። ለግል ጥቅምህን ስትል ልትቀጥል ትችላለህ።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 አዘጋጅተናል የሽያጭ ባለሙያዎችን ለማግኘት ይደውሉልን ያ ላይ ብዬ አስባለሁ ያው ሁኔታው ከመጀመሪያው እስከ አሁን ያለው በጣም አስጊ አስጊ ሁኔታ ነው ያለው በተለይ ሀገሪቱ ነገ ምን መሆን እንደምትችል መገመት የማንችልበት ደረጃ ላይ ነው ያለ ነው የሀገሪቱ ህዝብም በስጋት በፍራቻ የተመሰረተ ኑሮ እንዲገፋ ያለበት ሁኔታ ነው ያለው። ማለት አሁን ለቀጣይ እድገቱ ወይም ደግሞ የተሻለ ህይወት የተሻለ ኑሮ መምራት የምችለው በዚህ በዚህ ከሄድኩኝ ነው ይህን ይህን እቅድ ካቅድኩኝ ነው የሚል አስተሳሰብ ሳይሆን አሁን ያለው የህብረተሰብ ክፍሉ ወጥቼ መግባት እችላለሁ ወይ? ስለዚህ የመኖርና ያለ መኖር ስጋት ውስጥ ነው ያለው አሁን እንጂ፣ ስለ ወደፊቱ እጣ ፈንታው የሚያውቅበት በተለይ በሰላም ዙሪያ በጸጥታ ዙሪያ አደጋ ላይ ነው ያለው። ስለዚህ ወጥቶ ላይመለስም ወጥቼ ላልመለስም እችላለሁ የሚል አመለካከት እንዲይዝ ነው አሁን፣ ሁኔታው ወደዛ እያመራ ያለው ስለዚህ በጣም አደገኛ ነው። የሰብአዊ እና የዲሞክራሲያዊ መብቶችም በከፋ ሁኔታ የሚጣስበት ዜጎች ወጥተው በሰላም የማይገቡበት እንደፈለጉት ተዘዋውረው ሀብትና ንብረት የማያፈሩበት በብሔራቸው ምክንያት በጅምላ የሚታሰሩበት በጅምላ የሚጨፈጨፉበት ምናልባትም ከዓለም የመጨረሻ የክፋት ክፋት የጭካኔ ጭካኔ የተፈጸመበት ነው። በዚህ ሶስት አመት ማለት ነው። ይሄ ለመዘርዘር ሁሉም የኢትዮጵያ ሕዝብ ስለሚያውቀው ነው እና አንዳንዴ ኢትዮጵያ እንዲህ አይነት ይፈጸማል እንዴ ብለህ ለራስህም ጥርጣሬ ውስጥ ኢትዮጵያ ነው ወይ ብለህ የምታስብበት ሁኔታ ነው ያለው። እንደ ብሔር ብሔረሰቦችም ጭምር አሁን የብሔር ብሔረሰቦች ሉዓላዊ ስልጣን ባለቤትነት የሚነጠቅበት ራሳቸው በራሳቸው ወስነው ራሳቸው በራሳቸው በነፃነት በመልካም ፈቃደኝነታቸው የሚያስተዳድሩበት ሁኔታ አይደለም አሁን ያለው። ስለዚህ በጣም የከፋና አደገኛ ሁኔታ ነው ያለ ነው። በኢኮኖሚ በኢኮኖሚ በኩል ብታይም ኢኮኖሚው እያሽቆለቆለ ነው። የኑሮ ውድነትም ሁላችንም እናቀማለን በከተማን በገጠርም። ስለዚህ አጠቃላይ ፖለቲካም ይሁን ኢኮኖሚያዊ የሀገራችን ሁኔታ በጣም ወደ ከፋ ሁኔታ እየሄደ ያለ ነው። ሉዓላዊነቷም የሀገር ሉዓላዊነትም በተለያየ መንገድ እየተገለጸ የነበረም ሉዓላዊነታችንም በተጨማሪ ክብሯና ሉዓላዊነቷን አስከብራ ጠብቃ ከመሄድ አንጻርም ትልቅ ችግር እንዳለ ለውጭ ተጋላጭነትም ምቹ ሁኔታ ፈጥረዋል። የውስጣችን ሁኔታ ለውጭ ተጋላጭነትም ምቹ ሁኔታ እየፈጠረ ነው። ስለዚህ በሁሉም መመዘኛዎች አገራችን ወደ ከፋ ሁኔታ እያመራች እንደሆነ ማንም የሚመሰክረው ሀቅ ነው ማለት ነው። መልካም እንግዲህ በመቀጠል ደግሞ ምናልባት የቀድሞ አፈ ጉባኤ ወይዘሮ ኬሪያ በፍቃዱ አፈ ጉባኤነት መልቀቃቸውን ይታወቃል። እና በዛ ሰዓት የነበረው የስልጣን መልቀቅ ተከትሎ ደግሞ የተለያዩ መላምቶችን ይሰጡ ነበረ። ምናልባት ወይዘሮ ኬሪያ ለህወሓት አድልታን የወጣችው እንዲሁም ደግሞ የወጣችበት ሂደትም ልክ አይደለም የሚል እነዚህ ሁለት ላይ ነበር ሀሳቦች ሲጋጩ የነበሩት። ለምን ለቀቀች የሚል ጥያቄ አልነበረምና እንዲሁም ደግሞ በሚዲያ በተለያዩ ሚዲያ ቀርበው እርሶም ጫና እንደነበር የሚገልጹ ነበርና የመልቀቁ ሂደት ምን ይመስል ነበር? እንዲሁም ደግሞ ጫና ውስጥ ምን አይነት ጫና ነበረ? ተመልካቾቻችን፣ አሁን ጫናው በግልጽ ለማስረዳት ያህል እሱን ያው መልቀቄ ሕገ መንግስታዊም ነው ሕዝባዊም ነው ከህሊናም አንጻር ሲመዘንም በሁሉም መመዘኛ ትክክል ነበር። ምናልባት መወቀስ የሚገባኝ ከሆነ መወቀስ ባለ መልቀቄ ነው። ምክንያቱም ሁኔታው እንዴት ወደ ከፋ ሁኔታ እንደተሸጋገርንና ይሄ የከፋ ሁኔታ ደግሞ በአምባገነን መንግስት ህጋዊ ሽፋን ተሰጥቶት አምባገንነቱ እንዲቀጥል የሚያረጋግጥ የህግ ውሳኔ የሚወሰንበት ነበር ያኔ ማለት ነው። ስለዚህ የፌዴሬሽን ምክር ቤት ሁሉም እንደሚያውቀው የህገ መንግስት የበላይ ጠባቂ ነው። ከሱ በላይ የበላይ የሚጠብቅ የለም። የመጨረሻም የመጨረሻና የበላቅ የበላይ ጠባቂ ተቋም ነው። ስለዚህ ይሄ ትልቅ ተቋም የብሔር ብሔረሰቦች ጥብቅና የቆመ ተቋም ያ የሚወሰነው ውሳኔ በተለይ የምርጫ ወይም ደግሞ የመንግስትነት የማስረዘም የህገ መንግስት ትርጓሜ ከነመጀመሪያው ጀምሮ እስከ ሂደቱ ያለው ሁኔታ ምን መሆን መሆን እንደሚገባው እናውቃለን። ፌዴሬሽኑ ያውቃል። ይሄ ማንም የፌዴሬሽን አባል እንኳን እኔ አፈ ጉባኤ ሂደቶቹ ምን እንደሆኑ እንዴት ያወሳሰን ስርዓቱ ምን እንደሆነ ሁሉም ያውቃል። ስለዚህ ገና ሳይወሰን ምክር ቤቱ ወስኖ የመጨረሻ እልባት ገና ሳይሰጠው አስቀድሞ ተወስኖ መግለጫም ተሰጥቶ ሲያበቃ ከዛ በኋላ ደግሞ ህጋዊ ሽፋን ሊሰጥበት ሲመጣ ከመጀመሪያው ጀምሮ የፈጠረልኝ ነገር ነበረ ማለት ነው። ስለዚህ ይሄ ደግሞ ያው ወስኛለሁ እና የወሰንኩትን ህጋዊ ልባስ አልብሳችሁ ጨርሳችሁ ስጡኝ አይነት አካሄድና አገላለጽም ስለነበረ አስቀድሜ ያንን ነገር እኔ እንደማልመራውና በዚህ ላይ እንደማልሳተፍ አስቀድሜ ወስኛለሁ። ይህን ስወስን ግን እንዴት ነው መውጣትስ ያለብኝ የሚል ነው ሰከን፣ ሁለተኛው የሚመጣ ማለት ነው። ምክር ቤቱ ያው በእኔ የግሌ ውሳኔ ምክንያት ምክር ቤቱ መበተን የለበትም። ምክር ቤቱ የውሳኔ የሚወስንበት የስርዓት ሂደትም መሸራረፍ የለበትም። ስለዚህ ምክር ቤቱ ተሰብስቦ ውሳኔ እስከሚሰጥ ቅድመ ሁኔታዎችን ማመቻቸት እንዳለብኝ ግን እኔም አምኛለሁ። ምክንያቱም የግሌ ውሳኔ ወስኜ ምክር ቤቱን ሳልጠራ ቅድመ ዝግጅቱን ሳላዘጋጅ ከሄድኩኝ የእኔ ውሳኔ ለሌሎችም ጫና ማድረግ ነው የሚሆነው። ስለዚህ እኔ የምወስነው ውሳኔ የግሌ ነው። ስለዚህ ምክር ቤቱ ግን ተሰብስቦ የመሰለውን ሊወስን ይችላል። የሚወሰነው አይታወቅም፣ የትኛው ውሳኔ እንደሚወሰን ማለት ነው። ግን እኔ ምን እንደሚወሰን ግን ከሁኔታው ስለተገነዘብኩ የግድ አመቻችቼ መውጣት አለብኝ ብዬ ወጥቻለሁ። ምክንያቱም ሌላ አማራጭም ነበረ። ምክር ቤቱ መርቼ ከዛ በኋላ ከወሰነ በኋላ ይህንን ውሳኔ ማስፈጸም ስለማልችል ብዬ መልቀቅም ሌላ አማራጭ ነበረ። ሌላው ደግሞ በእንትኑም በአዋጅም የሚፈቅድልኝ ታች ወርዶ መከራከርም እዛው ነው። ታች ወርዶ መከራከርም አለ። ግን አጀንዳውን የማጸድቀው እኔ ነኝ። ምክር ቤት ዝሮ ዝሮ ግን እኔ ነው የምመራው። አጀንዳውን አጽድቄ መርቼ ነው እንደገና ተመልሼ ወንበሬ ላይ ቁጭ ብዬ አስፈጽሜ ነው የሚሄደው። ይሄ ደግሞ ትልቅ የታሪክ ስህተት ነው ማለት ነው። ስለዚህ ይህንን ላለማድረግ ነው የወጣሁት። ይሄ ደግሞ ትክክለኛ ውሳኔ ነው። ምክንያቱም በዛው መቅረት ይቻላል እኮ በዛውም መቅረት ይቻላል። ግን ሂደቱን ጨርሼ በእኔ እየመራሁት መወሰን የለበትም ብዬ መውጣቴ ግን ትክክለኛ ነበረ። ህዝባዊም ነው፣ ትክክልም ነው። ሌላ በዚህ ላይ የሚነሳ ጥያቄ አለ። በተደጋጋሚም ያው የተለያዩ ሚዲያዎችም በተለያየ መንገድ የሚጠይቁኝ ነገር አለ። ለህወሀት ስለወገነች ነው፣ ለትግራይ ህዝብ ስለወገነች ነው፣ ሚዛናዊ አደለችም። ስለዚህ ለብሔር ብሔረሰቦች ለህገ መንግስቱ ጥብቅና የቆመች አደለችም፣ ወዘተ ወዘተ የሚባል ነገር አለ። ምናልባት በተለያየ ኢንቴንሽን ነው ይሄ የሚነሳው። በትክክለኛ መንገድ ከሆነ ግን ህወሀትና የትግራይ ህዝብ ምንድን ነው የሚፈልገው? አላማና ጽኑ አቋሙ ምንድን ነው? ይሄ ማንኛውም የኢትዮጵያ ብሔር ብሔረሰቦች ያውቁታል አቋሙ። ምክንያቱም ለሶስት አመት ሙሉ ህገ መንግስቱ ፌዴራል ስርአቱ ይከበር፣ ትክክለኛ በሆነ መንገድ ተግባራዊ ይሁን፣ ህገ መንግስቱ በዚህ በዚህ መንገድ እየተጣሰ ነው፣ መቆም አለበት ብሎ እየተከራከረ፣ በሰላማዊ ሰልፍም እየገለጸ፣ በተለያዩ አቋሞችም እየገለጸ ነበር። ይሄ የህገ መንግስትና የህብረ ብሔራዊ ፌዴራል ስርአት አስከባሪ እና የበላይ ተቋም ደግሞ ማን ነው ብለ ከፌዴራል ተቋማት ብጠይቀኝ ከፌዴሬሽን በላይ ማንም የለም። ፌዴሬሽን ነው ይሄ የሚጠብቀው የበላይ ተቋም። የብሔር ብሔረሰቦች የራሳቸው በራሳቸው የመወሰን መብት እንዲጠበቅ፣ እንዲከበር፣ እንዲያስከብር ትልቅ ኃላፊነት የተሰጠው ደግሞ ይሄ የፌዴሬሽን ተቋም ነው ማለት ነው ስለዚህ ህዋህት የሚለውም የትግራይ ህዝብ የሚለውም ይህንን እንዲከበር ነው። ስለዚህ እዛ ፌዴሬሽን ምክር ቤትም ይህንን ሲጣሱ ነው ትክክል አይደለም እያልኩኝ ለሁለት ዓመትም ሰላማዊ በሆነ መንገድ ዲሞክራሲያዊ በሆነ መንገድ እየተታገልኩት መጥቻለሁ ማለት ነው። ስለዚህ የትግራይ ህዝብና ወይም የህዋህት ፍላጎትና እምነት ወይም አላማ ፌዴራል ስርዓቱ እንዲከበር ብሄር ብሄረሰቦች ደግሞ መብታቸው እንዲጠበቅ እንዲከበር ነው ዓላማው። ምክር ቤቱም እንደዛ ነው። የምክር ቤቱ አባላት ትልቁ ተጠሪነታቸውም ለህገ መንግስቱ ነው። እኔም ለህገ መንግስቱ ነው ተጠሪነቴ፣ ለፌዴራል ስርዓቱ ነው ተጠሪነቴ ማለት ነው። እና ለአጠቃላይ እንደ አፈ ጉባኤም ደግሞ መሀላም የፈጸምኩት ለአጠቃላይ ለኢትዮጵያ ብሄር ብሔረሰቦች ነው ተጠሪነቴ ማለት ነው። ሶስተኛ ደግሞ ለህሊና ነው። ሁሉም እነዚህ ሲጣሱ እነዚህ ሲጣሱ ቁጭ ብሎ መምራትና መቀጠል ለሊናም አይፈቅድልህም ማለት ለስልጣን ስትል ልትቀጥል ትችላለህ። ለግል ጥቅምን ስትል ልትቀጥል ትችላለህ። ስለዚህ እነዚህ አሁን የጠቀስኳቸው ከህወሀትም ይያያዛሉ፣ ከሁሉም ብሄር ብሄረሰቦችም ይያያዛሉ። ህገ መንግስቱ እንዲከበር ሁሉም ብሄር ብሔረሰቦች ይፈልጋል። ስለዚህ የትግራይ ህዝብ ወይም ደግሞ የህወሀት ፍላጎትና የኢትዮጵያ ብሄር ብሄረሰቦች ፍላጎትና እምነት አንድ ነው። የተለየ እምነት የለም። የተደበቀ እምነት የለም። የተደበቀ ፍላጎት የለም። ስለዚህ ለዛም መወገን ማለት ለትግራይ ህዝብ መወገን ማለት፣ ለአማራ ህዝብ መወገን ነው፣ ለኦሮሞ ህዝብ መወገን ነው፣ ለደቡብ ውስጥ ያሉ ብሄር ብሄረሰቦች ህዝቦችም መወገን ነው። አጠቃላይ ለሰባ ስድስት የፌዴሬሽኑ አባላት ብሄር ብሄረሰቦች መወገን ማለት ነው። ስለዚህ የተለየ ነገር የለውም እና አንዳንዱ ግልጽ ካለመሆን የሚነሳ ነው አንዳንዶቹ ደግሞ እያወቁ ይህንን እያወቁ የሚያነሱት ነው። እና ስለዚህ የኔ ውግንና እንደ አፈ ጉባኤም ብሆን እንደ ግሌም ብሆን የብሔር ብሔረሰቦች ለህገ መንግስቱ ጥብቅና በመቆሜና ና ውግንናይም ለዚህ ስለሆነ ነው ከስልጣኔ የለቀኩት ማለት ነው። ሶስተኛ የጠየቅከው ጥያቄ ከተጽዕኖ አንጻር በእርግጥ ቀጥታ የሆነ እንዲህ አድርጊ እንዲህ አታድርጊ፣ እንዲህ እንዲወሰን አድርጊ፣ እንዲህ ካላደረግሽ ምናምን የሚል ነገር አልደረሰልኝም በሁለት ዓመት ሙሉ። ምናልባት ይሄ የሆነበት ምክንያትም ያው ከህገ መንግስትና ከስርዓት ውጭ ለመታዘዝም ብቁ ስላልሆንኩም ይመስለኛል። እንደዛ ብዬ ገምታለሁ። ከባህሬና ከአጠቃላይ መንፈሴ ከስርዓትና ከህገ መንግስቱ ውጭ ለመሄድም ዝግጁ ስላልነበርኩኝ ልሆን ይችላለሁ ብዬ አስባለሁ። ምናልባት በመጨረሻ ላይ የገጠመችኝ አንድ ብቻ ነች። ቀጥታ ትእዛዝ የገጠመችኝ አንድ ብቻ ናት። የደቡብ ክልል ብሔር ብሔረሰቦች ጥያቄ የተለያዩ በክልል የመደራጀት መብት ጥያቄዎች ስለነበሩ ያው ጠቅላይ ሚኒስትሩ የተለያዩ የሰላም አምባሳደሮች ተብለው የሚጠሩ ቡድኖች አዋቅሮ አጠቃላይ ደቡብ በምን ቢደራጅ ነው የሚጠቅመው፣ ወዘተ የሚል ዓላማ ያለው አደረጃጀት ተፈጥሮ እነዚህ ጥናት ቡድኖችም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 አዘጋጅተናል። የሽያጭ ባለሙያዎችን ለማግኘት ይደውሉልን። አጥንተው በምክር ቤቱ በፌዴሬሽን ምክር ቤት እንዲወሰን ይደረግ የሚል ጥያቄ ተነስቶ ነበር። ይሄ ደግሞ ህገ መንግስቱና አዋጁ ከተሰጠን ስልጣንና ተግባር አንጻር ሲነጻጸር የሚያስኬድ አይደለም። እኛ በራሳችን ነው የምንሄደው የሚል በዚህ ተማምነን ይህንን አንደኛ ህገ መንግስታዊ አይደለም፣ ሁለተኛ ደግሞ የፌዴሬሽኑ ስልጣን በሌላ ነው የተነጠቀው። ስለዚህ ትክክል አይደለም ከሚል ተግባብተን ይሄችን አልተፈጸመችም። ሌላው ግን እንዳልኩህ በቀጥታ የደረሰብኝ ተጽዕኖ የለም። ችግሩ ግን ኢንዳይሬክት ነው። ያው ምክር ቤቱ ለዚህ ጉዳይ በቀጥታ ለማዘዝ፣ በቀጥታ ለማላክ ከባድ ሆኖ ስለተገኘ ሌሎች በቀጥታ በጠቅላይ ሚኒስትሩ የሚታዘዙ እና እንደፈለጉ ሊላላኩ የሚችሉ ተቋማት ግን ተመስርተዋል፣ ተዋቅረዋል። እነዚህ ተቋማት ጠቅላላ የምክር ቤቱ ስልጣንና ተግባር የወሰዱ ናቸው። አሁን ያልኩ ቡድኑ ያልኩህም የምክር ቤቱ ነው። ጠቅላይ ሚኒስትሩ በምንም ተአምር አይመለከተውም። ሊያጠና ይችላል። አጥንቶ ፖለቲካ ለፖለቲካ ገምጋም ግምገማ ሊያውለው ይችላል። ፖለቲካ አቅጣጫ ለማስቀመጥ ይችላል። ይሄ የፌዴሬሽን ስራ ነበር። እናሱ በዛው መልክ እንዲሄድ ተደርገዋል። አሁንም ምክር ቤቱ በራሱ አካሄድ እንዲወሰን ተደርገዋል። አሁን ያሁኑ ውሳኔ ማለት ነው። ለምሳሌ ልገልጽ ለምንፈልገው ይሄ የወሰነና የማንነት ኮሚሽን የተዋቀረው ጠቅላይ ሚኒስትሩ በጠቅላላ በአጠቃላይ እንዲታዘዝ ተደርጎ ነው የተቋቋመው። ምክንያቱም ምክር ቤቱ በቀጥታ ማዘዝ አይቻልም። ስለዚህ ለዛ ነው ማለት ነው። እና እነዚህ ናቸው የተነጠቁት። ስለዚህ የምክር ቤቱ ሉዓላዊነትና የምክር ቤቱ ነፃነት፣ የምክር ቤቱ ውሳኔ ሰጭነት በሌሎች ተቋማት እንዲወሰድና በዛ ተደርጎ ኢንዳይሬክት ጫና እንዲደረግለት ግን ተደርጎ ነበር። ይሄ ነው እኔ በአጠቃላይ ስቃወመም የነበርኩት። ለሁለት ዓመትም ይሄን ኮሚሽን አልሰራም። ያልሰራበት ምክንያት ደግሞ ኮሚሽኑ አባላት ያቁታል፣ ይሄ የምክር ቤቱ አዋጅም ያቁታል፣ የእነሱ አዋጅም ያቁታል። እንደሚጋጭ ሁለቱም አይተውታል። ስለዚህ ሊሰሩም አልቻሉም። አሁን ከተነሳ በኋላ ግን ያው ለመስራት የተንቀሳቀሱበት ሁኔታ አለ እና ኢንዳይሬክት ነው ስልጣኑን የተወሰደው እንጂ ዳይሬክት በቀጥታ እንዲህ አድርጊ፣ እንዲህ አታድርጊ፣ እንዲህ ካላደረግሽ ተብሎ ጫና ከማድረስ አንጻር ያን ያህል የደረሰብኝ ነገር አልነበረም። መልካም። እንግዲህ የፕሮግራሙ ዋና ዓላማ ምንድን ነው? እንግዲህ ተመልካቾች መረጃ እንዲያገኙ ነው። የመረጃ ፕሮግራምም ስለሆነ ነው እና ጥሩ መረጃ እየሰጡን ነው ወይዘሮ ኬሪያ እንዲሁ ከዚህ ጋር አሁን ቅድም ካነሱት ከተያይዞ የሚነሳ ደግሞ ሌላው አለ የፌዴሬሽን ምክር ቤት ውዝፍ ጥያቄዎች ነበሩበት ይላሉ ምናልባት ይህንን ጥያቄ ደግሞ በደንብ ጎልቶ የታየው እርሶ በፍቃደኝነት ስልጣናቸውን ከለቀቁ በኋላ ወይዘሮ ኬሪያ ብዙ ስራዎችን እንዳይፈጽሙ በማድረግ ይዘው ነበረ ይላሉ ይህንን በምን መግለጽ ይቻላል የእውነት ወይዘሮ ኬሪያ ይህንን ነገር ወይም ደሞ ሌሎች የማንነትና የድንበር ወይም ደሞ የወሰን ኮሚሽን የምንላቸው ነገሮች እንዳይፈጸሙ አድርጓል የሚሉ አካላት እውነት፣ ይሄ እንደዛ ውዝፍ ወይም ደግሞ እንዳይመለስ አድርጓል እርሶ፣ ጥሩ ማለት በመረጃ ቢሆን ደስ ይለኝ ነበር። ለማንኛውም ግን እንደዛ እየተባለ ከሆነ ያው የማጥላላትና ጥላሸት የመቀባት ዘመቻ ከመጀመሪያ ከለቀቁኝ በኋላ የቀጠለ ነገርም ስለነበረ እንዲህ ማለቱ ሊባል ይችላል። ግን ሀቁ ሌላ ነው። ምናልባት የማንነት ጥያቄዎች ነበሩ። እነዚህ የማንነት ጥያቄዎች የቀድሞ አፈ ጉባኤዎች በነበሩበት የተነሱ ጥያቄዎች ናቸው። አንዳንዶቹ ከአስር ዓመት በላይ የቆዩ ናቸው። አነሰ ቢባል እኔ መጀመሪያ ስገባ ማለት ነው። አነሰ ቢባል በጣም ትንሽ ዓመት ነው የተነሳው ቢባል ሶስት ዓመት ወይም ሁለት ዓመት ነው። ይሄ መረጃ አለ፣ ዝርዝር አለ ማለት ነው። እነዚህ የማንነት ጥያቄዎች ደግሞ በተደጋጋሚ እያነሷቸው መጥቻለሁ። እኔ ከመጣሁ በኋላ የተነሳ የተነሳ የተጠየቀ የማንነት ጥያቄ አልነበረም የለምም ጠቅላላ ኬሪያ ከመጣች በኋላ ይህንን ማንነት አንስተናል የሚል የብሄር ብሔረሰቦች ወይም ህዝቦች ወይም ክልል ማንም በመረጃ አስደግፎ ሊያመጣ አይችልም። ስለዚህ በደቡብ አንዱ ስድስት የሚሆን የማንነት ይታወቅልኝ ጥያቄዎች ነበሩ። እነዚህ በአቶ ያለውም የነበሩ ናቸው። በተከበሩ አቶ ያለው ነባ የቀድሞ አፈ ጉባኤ ኢብን በተከበሩ የቀድሞ አፈ ጉባኤ አቶ ካሳ ተክለ ብርሃንም የነበሩ ናቸው። ለምሳሌ የእነ ወለኔ ጥያቄዎች ከአስር አመት በላይ እያስቆጠረ ነው ማለት ነው። ስለዚህ እነዚህ ጥያቄዎች እዛ የነበሩ ጥያቄዎች ናቸው። 2010 የነበሩና እንዴት ነው መመለስ ያለብን ብለው ምክር ቤቱም የተወያየበት ተወያይቶ ማቅጣጫ ያስቀመጠበት ነው። አንደኛው። ሁለተኛው ደግሞ ያለው አባትም ነበረ እኮ እኔ አፈ ጉባኤ ከሆንኩኝ በኋላ በኋላ የማንነት ይታወቅልኝ ጥያቄ የተነሳ የለም። ህግና ስርዓቱን ጠብቆ ያው ሁሉም መገንዘብ ያለበት ፌዴሬሽን ምክር ቤት የማንነት ጥያቄ ገብተዋል የሚባለው ህግና ስርዓቱን የጠበቀ ብቻ ነው። ህግና ስርዓቱን የጠበቀ ከሆነ ለቋሚ ኮሚቴ ነው የሚመራው። ቋሚ ኮሚቴ ተወያይቶ ከዛ ወደ ምክር ቤቱ ይቀርባል። ምክር ቤቱ አቅጣጫ ያስቀምጥበታል። ህግና ስርዓቱ ያልጠበቀ ከሆነ ደግሞ ይህንን ይህንን ነገር አልተሟላምና ይህንን ነገር አሟልታችሁ ስትመጡ ምክር ቤቱ ተቀብሎ ያስተናግዳል ብሎ ነው የሚሸኘው ማለት ነው። ስለዚህ እነዚህ ጥያቄዎች በአቶ ያለው የነበሩ ናቸው። እኔ ከመጣሁኝ የገባ ጥያቄ አልነበረም። እነዚህ ጥያቄዎች ግን ያው በአቶ ያለው እና በሌሎቹ ስለነበረ አይመለስም ማለት አይደለም። ኃላፊነቱ እስከተረከብኩኝ ድረስ እነሱን ደግሞ የመመለስ ስልጣን እኔ በምመራው ምክር ቤቱ ነው መሆን ያለበት ማለት ነው። ሁለተኛ መታወቂያ ያለበት ደግሞ አንዳንዶች ምን ይላል አፍና ያዘችው የሚሉም አሉ። ምናልባት በፖለቲከኞች ደረጃ ስለሚነገር ነው ወይዘሮ ኬሪያ ና ምናልባት ተመልካቾቻችን ይህ የተሳሳተ መረጃ እንኳን ከሆነ በዛው ወስደው እንዳይሄዱ መረጃው በቀጥታ ከርሶም ሲገኝ ጥሩ ነው በማለት ማለት፣ በሀቅ የተመሰረተ ሂስ ሲቀርብ ለሁሉም ያስተምራል ዝም ብሎ በአሉባልታ የተመሰረተ ግምገማ፣ ሂስ፣ ወቀሳ ሲኖር ግን ማንም አያስተምርም። እና አፈ ጉባኤ ማንኛውም ማንነት ማፈን መስጠት መከልከል አይችልም። ምክንያቱም ይሄ የሚነሳው የአፈ ጉባኤ ስልጣንና ተግባር ምንድን ነው ብሎ ካለማወቅ አንዳንዶቹም እያወቁ ሊሆን ይችላሉ። እና ካለማወቅም ሊነሳ ይችላል። ስለዚህ አፈ ጉባኤ ማንኛውም የማንነት ጥያቄዎች ሲመጣ አስተናግዶ ለቋሚ ኮሚቴ ለምክር ቤቱ ነው የሚያቀርበው እንጂ የማፈን ስልጣን የለውም። ቢታፈንም እንኳን ቢታፈንም እንኳን ካፈንኩኝ እንኳን ምክር ቤቱ ነው የሚጠይቀው። ምክንያቱም እነዚህ እነዚህ ጥያቄዎች ለምንድን ነው አጀንዳ ተይዞ አይቀርብም እንዴ? አጀንዳ ነው እዛ ምክር ቤቱ የሚያቀርብልህ። ለምሳሌ የሆነ በሆነ አካባቢ በሆነ ክልል የሆነ ኢሹ ሊኖር ይችላል። እኔ አፍኘው መቅረብ የለበትም ብዬ ባፍነውም እንኳን ከምክር ቤቱ አባላት እጃቸውን አንስተው አጀንዳ ነው የሚያስይዘህ። እነዚህ እነዚህ ጥያቄዎች ወይም በእቅድ መያዝ አለባቸው። በእቅድ ተይዘው ካልተፈጸሙ ደግሞ ለምንድን ነው ያልተፈጸመው ብሎ ምክር ቤት ነው የሚያነሳው። ስለዚህ ለዛ የሚፈቅድ አይደለም ምክር ቤቱ አሰራር፣ በአዋጅም በተሰጠን አዋጅም አለ፣ በደንብም አለ፣ በምክር ቤቱ አሰራርም አለ። ስለዚህ እንደፈለክ የምትሰጥ እንደፈለክ የምታፍን እንደፈለክ ለመወሰን የሚሰጥህ በደንብም የለም። በአሰራርም የለም። ስለዚህ ህጋዊ መሰረትም የለውም፣ እና ይሄ ትክክል አደለም። እነዚህ ማንነቶች ደግሞ ያው እንትን አስቀምጠን ነበር። ምክር ቤቱ አሁን በእቅድም ተይዞ አቅጣጫም አስቀምጦ መፈጸም አለበት፣ ታች ተጠንቶ ለምክር ቤቱ መቅረብ አለበት ብሎ ደግሞ ምክር ቤቱ አቅጣጫ አስቀምጦ ነበር፣ ወስኖ ነበር። ያንን መሰረት አድርገን ደግሞ ቋሚ ኮሚቴ ለዚህ የሚከታተል ቋሚ ኮሚቴ አለ። ወደ ኦሮሚያ እና ወደ ደቡብ ክልል ኮሚቴ ተዋቅሮ ሄደዋል። እነዚህ ጥያቄዎች ለመፍታት ማለት ነው። ኦሮሚያ ክልል እና ደቡብ ብሄር ብሄረሰቦች ክልል ደግሞ ፍቃደኛ አልሆኑም። ፍቃደኛ ያልሆኑበት ምክንያት ምንድን ነው? ከነበረው የጸጥታ ሁኔታ አስጊ ስለነበረ እዛ ሂደህ አጥንተህ ምላሽ ለመስጠት በጣም ወደ ባሰ ሁኔታ ሊያመዝንም ስለሚችል የጸጥታ ሁኔታ የሰላም ሁኔታ አስጊ ስለሆነ ለሚቀጥለው አመት ብታሸጋግሩልን አሉን። ሁለቱም ክልሎች ማለት ነው። ስለዚህ የክልሉ ፍቃደኝነትም ስለሚጠይቅ እነዚህ ናቸው። ሌላው የወሰን ጥያቄ የለም፣ በምንም ተአምር ፌዴሬሽን የለም። ይሄ በተደጋጋሚ አነሳዋለሁ። የወሰን ማንኛውም ክልል ያው የፌዴሬሽን የሚመልሰው በክልሎች መካከል የወሰን ጥያቄ ሲነሳ ነው። በክልል ውስጥ ከሆነ ግን ለምሳሌ ከዞኖች ከወረዳዎች የወሰን ጥያቄ ያደረጃቸው ጥያቄ ሊነሳ ይችላል ይሄ የክልል ማንዴት ነው፣ የምክር ቤቱ አይደለም። የምክር ቤቱ ስልጣን ግን ምንድን ነው? በክልሎች መካከል በክልሎች መካከል የወሰን ጥያቄ ከእገሌ ክልል የወሰን ጥያቄ አለብኝ እና ስለዚህ ሁለታችን መመለስ ስላልቻልን ፌዴሬሽን ምክር ቤት ጣልቃ ገብቶ እንዲመልስልን ብሎ ነው ጥያቄ የሚያስገባው ማለት ነው። ወይም ሁለቱም ክልሎች ሊያስገቡ ይችላሉ። ሶስት ክልል ከሆነ ደግሞ እንደ ጥያቄው ብቻ ወይም አንደኛው ክልል ሊያገባ ይችላል። እንዲህ ብሎ ያስገባ ምክር ቤት የለም፣ በፌዴሬሽን ምክር ቤት የለም። ምንም ፈልገም አታገኝም የለም። ስለዚህ እነዚህ ማንነቶች፣ የወሰን ጥያቄዎች እንደ ትልቅ የአገሪቱ ጥያቄ ሁሉም የአገሪቱ የችግሮች ምንጭ እነዚህ ናቸው ተብሎ ተደርጎ እየተወሰደ ያለው የኤሊቶች ነው እንጂ በምክር ቤቱ በስርዓቱ መጥቶ የወሰን ጥያቄ በፍጹም የለም። ሁለት አመት የለም። ኢቭን በነባሮቹ አመራርም ውዝፍ የተውት የለም። እኔ በነበርኩበትም የተነሳ ጥያቄ የለም። አሁን ካለ ግን አላውቅም ማለት ነው።